ይኸውልሽ፣ የጻንቀ ውስጤ ደግሞ የተከማቸ ብሶት ነበረ። ልንገርሽ፣ የተከማቸ ብሶት ነበረ፣ የቆየ ብሶት። መቼም ለአገር ልጅ አይደበቅም፣ ደን ወጣም ወረደ። የድሬ ልጅ አይደለሽ? የሐረር ልጅ አይደለሽ? የቆየ ክርም፣ ያ ያለብሶት ነበረብኝ ውስጤ፣ መጣሁልሽ እና አንቺ የድሬ ለምሶ አይደለሁ። የዋህ እኮ ነኝ፣ ገራገር እኮ ነኝ። ላጠራኳጠርሙሱ ሙሉ ኮንሰርት እኮ ነው ያሳየሁት ለዚህ ህዝብ። ሄለን ሾው፣ ሄለን ሾው ልንገርሽ፣ ኮንሰርት እዚህ ዱባ የቴዲ ኮንሰርት አዘጋጅቶ ሄል የሚገርምሽን ነገር ልንገርሽ ጊፍት ፍለጋ ነው ስላለች፣ ጋይ እየሰጣችሁ ዝም ብላችሁ አታስለፍልፉ ፕሊዝ። ለቀቅ ለቀቅ እያደረጋችሁ አወራላችኋለሁ። እዚህ ዱባ ይኸውልሽ ቴዲ አፍሮ ይመጣና ኮንሰርት ያዘጋጃል። የቴዲን ኮንሰርት የኔም፣ የስካር ላይቭ ህዝቡ እንደተከታተለው የቴዲ ኮንሰርት ላይ እንኳን ያን ያህል ሰው አልነበር። ዋንስ ኢን ማይ ላይፍ እንደዛ አይነት ነገር ባደርግ እንደ አገር ልጅ ሌላ ሁን ተየ አላቀሽም። የሀረር ልጅ ነኝ እንዳልሽው እንደ ሀገር ልጅ እንኳን ልታልፊ ነበር የሚገባው። ጭራሽ በኦሮምኛ መልእክት አስተላልፋለሁ ቀድቼ ይዤ ልሻለሁ በሶማሌኛ አስተላልፋለሁ። ምን እንቤተሰቦቼ እንዲገደሉ ነው መልክት የምታስተላልፊ? ማን ነው የሚገላቸው? አብሯቸው የኖረ አብሯቸው ያደገ አብሯቸው ብዙ ነገር ያሳለፈ ማህበረሰብ ነው ያለው። እኔ ግደሏቸው ብዬ ያልኩትኝ ኮመንት ስር አማራ አይደለሽም እያሉ ለሰደቡኝ ነው። አንቺ ባለጌ ኮመንት ስር እየደጋገሙ አንቺ አማራ አይደለሽም አንቺም፣ ብሎ አማራ እንዲህ አይነት አማራ የለም ሰካራም እያሉ ለሰደቡኝ ስለጠጣው በብስጭት ለነሱ ነው መልስ የሰጠሁት። ሲቀጥል ፎቶ ይለጥፎ የሰደበኝ ሰው ስለነበረ በጆከር የተናደድኩት አንተ ቁጮ ለክን የተሰደብኩት ያሳመመኝ። ደግመሽ እንድታቂው እንድታረጋግጭው የምነግርሽ ነገር ደግሞ ያም የሰደበኝ ልጅ በሰዓቱ የሰደበኝ ለኩማ ለምን ሰፖርት አደረገች ብዙ የተቸገረ የአማራ ልጅ እያለ ብሎ ስለሰደበኝ ነው በተጠራሁበት ደርሻለሁኝ። ያኛው ለምን ሳይቆጠርልኝ ለምን በዚህ ተሰደብኩኝ ነው። ኩማን ሰፖርት ስላደረግኩ ለምን ተሰደብኩኝ? እኔ ኢትዮጵያዊ ነኝ፣ የድሬ ልጅ ነኝ፣ አማራ ነኝ። ኩማን እንደ አንድ ኢትዮጵያዊ ወንድም ሰፖርት ባደርገው ልሰደብ ይገባል ወይ ነው። እሺ፣ ሲሆን እንደ ሀገር ልጅ ልትጠይቂ ነበር የሚገባው። ባለጌ ስለሆንሽ አልጌ፣ ዋልጌ፣ መደዴ ስለሆንሽ ማለት ነው። ላይቭሽን ከፍተች ከፍተሽ፣ በቲክቶክም በእንትንም አፍሽን ትከፍቻለሽ። አደ ንድ ኦፍ ዘዴ ጃፒ ወንድሜ ነው አው እላፊ ተናግሯል። ስሜት ምን ሆኗ ነው በዚህ ልክ ስሜቷ የተሰበረው? አይተሽኝ ታውቂያለሽ አንቺ ኔቨር። እኔ ስለ ፖለቲካ ሳውራ በህይወቴ አይተሽኝ ታውቂያለሽ? ቆሻሻ ሴት ነሽ፣ ቆሻሻ ባለጌ ነሽ፣ ተራ ሴት ነሽ፣ ጎዳና ነሽ። ልንገርሽ፣ በጣም መጥፎ ውስጥሽ የማይታወቅ ተንኮለኛ ሴት ማለት አንቺ ነሽ። እንዳንቺ አይነት ወይዘሮ ሄለን ሾ ሄለን ሾ ለምትባለው ነው የምናገር። ጋይስ ገፋ ገፋ አድርጉ። እያበደኝ ስታወራ የነበረው ጊፍት ፍለጋ ነው ስትል ስለነበር ጊፍቱን አዲስ አበባዬ እንዴት ነህ? ጊፍቱን ለቀቅ ለቀቅ አድርጉ። ቁጭ በላይ እያየችኝ ስለሆነ እየሸቀልኩ እንደማወራ አንቺንም ስሰድብሽ ልክሽ እንዲህ ሳጠጣሽ እየሸቀልኩ እንደሆነ እንድታቂ ነው። ገባሽ? እኔን ያሳመመኝና እዛ ድረስ እንድናገር ያደረገኝ ምክንያት በኮመንት የተሰደብኩት ኩማ ለምን ረዳሽ? እኔ ኩማን የረዳሁትኝ እንደ አንድ ኢትዮጵያዊ ነው የረዳሁት። ኢትዮጵያዊ ወንድሜ ስለሆነ ነው የረዳሁት። ኢትዮጵያዊ ስለሆንኩ፣ የድሬ ልጅ ስለሆንኩ አማራ ነኝ። ገባሽ? በዛ ልክ ነው ኩማን የረዳሁት። እኔ እንዳንቺ የተግማማ ዘረኝነት ወይ ደግሞ የሆነ ነገር ውስጥ ልገባ ፈልጌ አይደለም፣ ገብቼም አላቅም። ትክክለኛ ሴት ብትሆኝ ወደኋላ መለስ ስትይና ማለት ነው፣ እያገላበጥሽ ሚዲያ ላይ አይደል ያለሽ እቺ ልጅ ፖለቲካ አውርታ ታውቃለች ወይ? እቺ ልጅ ማህበረሰብ ሰድባ ታውቃለች ወይ? አንቺ ጭቃ ልንገርሽ ክምር ጭቃ ገለጥ ገለጥ እያደረግሽ ማለት ነው ማየት ነበረብሽ። ኔቨር ኢን ማይ ላይፍ ኢን ኦል ማይ ኢንታየር ላይፍ ሚዲያ ላይ ከመጣሁኝ ጀምሮ አንድም ቀን ፖለቲካ አውርቼ አላቅም። አንድም ቀን ዘረኝነትን ሰድቤ ሰብኬ አላቅም። አንድም ቀን ስለ ሃይማኖት አውርቼ አላቅም። ቤቴ የጴንጤ መዝሙር ከፍታለሁ፣ ቤቴ የኦርቶዶክስ መዝሙር ከፍታለሁ። ቤቴ አማርኛ፣ ኦሮምኛ፣ ሶማለኛ እያንዳንዱን ከፍታለሁ። የድሬዳዋ ልጆች ይንገሩሽ። አንቺ ወታሽ ስላቀረሸሽ እውነት እንዲያለች ጋይስ እንዳትረሱሽ ኤል ላይቭ ሪከርድ አድርጋችሁ ያዙ። በቤቷ ምን አለች መሰላችሁ? በኦሮምኛም በሶማለኛም መልእክት አስተላልፋለሁ እንዳለ ከዋሽ በታች ስለተናገርሽው ነገር አንቺ በጣም ባለጌ ሴት ነሽ። የድሬደዋም ልጅ ወይም የሀረርጌም ልጅ ስብእና የለሽም። እንደ ሀረርጌ ልጅና እንደ ድሬ ልጅማ ብትኝ የተፈጠረውን አውለሽ አሳድረሽ አክርመሽ እኔ ድኜ ስመጣ ጠብቀሽ ልትሰብሪኝ ፈልገሽ ነው። ኮንፊደንስ የላትም ብለሽ እኔ አልሰበርም፣ ነገርኩሽ። ቆይ እኔን ጨፍኜ መጥቼ ማንሽ ምን ታመጫለሽ ነው ያልኩት። የተቀየመ የማህበረሰብ ካለ ማህበረሰብ ይቅርታ እጠይቃለሁ። ከዛ ውጭ የሆንኩትም የተሰማኝ የፈለግኩትም ነገር መብቴ ነው የሆንኩት ሁሉ ነገር ኦፊ ማሪያ እንዴ እቤቷ? ምንድነው ወንበርና ምንድነው ያየሁትኝ ምናምን አልሽ። አንቺ ነሽ ያየሽ ወይ የተቀዳን ያየሽ? ለመጀመሪያ ጊዜ ቤቴን ስላየሽ ይሆናል። ቢከዛ ቤት ልለቅ በካርቶን እቃዎች ሁላ አሽጌ፣ መቼም ለሀገር ልጅ አይደበቅም። ሄልዬ ያው ዞሮ ዞሮ የሀገር ልጆችም አደለም። ቤት ልቀየር። ባለጌ ሴት ነሽ፣ ግን በእርግጥ እናት ነሽ። እናት እንደሆንሽ አውቃለሁ። እናት ሆነሽ በዚህ ልክ ስለማታውቂያት ሴት ሽርሙጥና ያልሽ አይወራ ብልግና ነው እናት ነሽ። እኔ አንቺ የሰደብሽኝን ስድብ አልሰደብሽም። ብልግናሽን ግን እነግርሻለሁ። ብልግናሽን እነግርሻለሁ። የዛሬ ወር ኢትዮጵያ እገባለሁ። ድሬ ላይ ታይኛለሽ፣ ደገፍገፍ ብዬ ጫቴን ሚስማሬን እየቀምኩኝ። በጣም ብዙ የሚወዱኝ የድሬ ደዋ ልጆች አሉ። በጣም ብዙ የሚወዱኝ ያገሬ ልጆች አሉ። አንቺን አላቀሽም። እኔ እዚሁ ላይ ለማቀሽ በዘቢባ አባል ስትንዘባዘቢ ነው እኔ የማቀሽ። አላቀሽም፣ ደርሼብሽ አላቅ፣ ተናግሬሽ አላቅ ምንሽን ማለቅ በዚህ ልክ ወርደሽ ግን የሰውን ክብር መንካት ይሄ ልክ አይደለም። ብታልፊኝ ትሞቻለሽ። ያደረግኩት የሳትኩት ስህተት እንኳን ካለ እኮ ድኖ ሰው ጤነኛ ሆኖ ስታየው አይደለም? ምነው በሰዓቱ አላብላላሽ? አይደረግም እኮ ስህተት ካለ ልትጠይቂ ነው የሚገባው። መሸቂ አይደለም መሸቂያ ልታደርጊው አደለም። ሚዲያ ሰው ነሽ። አብላይ ማብላላትሽ፣ ችግር የለብኝም አብላይ ግን በዛ ልክ መልእክት ታስተላልፋለሁ፣ በዚህ እገባለሁ፣ በዚህ እወጣለሁ። የትም ታስተላልፈው እኔ እዚህ ጋ ወጥቼ ስናገር፣ ይኸውልሽ አንቺ ኮንፊደንስ የላትም የሚያልሻት ሴት በጣም ነው ኮንፊደንስ ያለኝ ቢኮዝ ኔቨር ኖ ሚ ኔቨር አውርተሽኝ፣ አናግረሽኝ እንኳን አታውቂ። ኔቨር ገስትሽ ላይ ገብቼ አላቅም። ስለእኔ የምታቂው ነገር የለም። ሀረርጌ ምድር ላይ ድሬ ላይ ወረድ በይና፣ የተማርኩበትን ትምህርት ቤት ልንገርሽ። ብራዘርስ ኦፍ ክርስቲያን ስኩል ቢጂኤስ፣ ብስራተ ገብርኤል ነው የተማርኩት። ይኸውልሽ መዝግቢና ያዥ፣ እያዳመጥሽ ነው፣ አደላ ይቤ ምን አይነት ትምህርት ቤት እንደተማርኩ። ይሄ ብድግ ብለሽ ወተሽ ዝም ብለሽ የምዘረ ጥጫት ሴት አደለው ኝመኔ። የት ታውቂኛለሽ? ስሸረሙጥ አብረሽን ቆመሻል። የሽርሙጥና ምልክቶችን ካወቅሽ ኦፍኮርስ አንቺም ሰርተሻ አሳልፈሻል ማለት ነው። ልክ አይደለሽም ልክ አይደለሽም። በቃ ይሄ መስመር አትሳች። እስፔሻሊ እኔ የምነካ ሴት አይደለሁም። ለምን እንደሆነ ይህ የምነግርሽ ታውቂያለሽ። ኔቨር ሰው ላይ የምደርስ ሴት አይደለሁም። በራሴ ዛቢያ፣ በራሴ ሁኔታ፣ በራሴ ነገር ነው የሆንኩት አይደል? እንደ ሴት እንኳን ምን ሆና ነው ምን ደርሶባት ነው እንኳን አደልሽ። ኔቨር በእኔ ላይቭ ላይ እንደዛ አይነት ነገር አይተሻታቂ ሴት ሆነሽ እናት ሆነሽ ለፍርድ ወጣሽ፣ ለፍርድ ወጣሽ ለመሳደብ ይሁን እኔን ለማዋረድ ማህበረሰብ እነግታለች። ድሬዳዋ፣ የድሬዳዋ ልጆች በጣም ነው የሚኮሩብኝ። የዛሬ ስንት ጊዜ የነበረውን ቪዲዮ ፖስት አድርጉላት። የሀገሬ ልጆች በጣም ነው የሚወዱኝ። በጣም ከማንም ጋር ስኖር ልኬን፣ ጥጌን እማቅ ሴት ነኝ። ስለማታቂኝ ነው በዚህ ልክ አልፈሽ ሄድሹ። ልኬን፣ ጥጌን አይደለም ከሚዲያ ሰው ጋር ከእናቴ ልጆች ጋር እንኳን ሬድ ላይን ያለኝ ሴት ነኝ። ጠጥተሽ ስሜታዊ ሆነሽ ታመሽ አታውቂም። ስደት ላይ ያለው ስደት ላይ የምኖር እኮ ሴት እኮ ነኝ። ስደት ላይ ነው ያለሁት። ሜይ ቢ እንዳን የተመቻቸ አገር ወይ ኢሮፕ ላይ ወይ አሜሪካን ሀገር ወይ ካናዳ ኳ አረብ ሀገር ዱባይ ነው ያለሁት። ገባሽ? በዚህ ልክ ሊያሳብድሽ፣ ሊያስጮህሽ፣ ሊያሰድብሽ፣ ሊያስጓራሽ እኮ አይችልም። ሊያስጓራሽ አይችልም። እኔ በጣም በተደጋጋሚ ብዙ ጊዜ ሼር ሼር ሼር ላይፍሽ ሲደረግልኝ ነው የመጣሁትኝ። አይ ዶንት ኢቭን ኖ እኔን እየሰደብሽኝ እንደሆነ ሄለን ሾ እኔን እየሰደብሽ እንደሆነ እንኳን አላውቅም። በተደጋጋሚ ሼር ሲደረግልኝ ነው ላይፍሽ ላይ የመጣሁትኝ። የአንቺ ማንነት እኔ ምን እንደሆንሽ ራሱ እኮ እኔ አላውቅም። እስከ ዛሬ የድሬ ልጅ ነኝ ስትል ነበር ዛሬም ደግሜ ነግርሻለሁ የድሬ ልጅ ነኝ አንቺ ማነሽ እኔን ወተሽ ጀጅ ለማድረግ ዝም ብለሽ ያንን ጎመነሽን ቆስጣሽን ኩሩምባሽን ካሮትሽን ቀይስርሽን እየጎሰጎሽ ጎሽ ስትመረቅኝ ብድግ ብለሽ ማንንም ሰው አትዝለፊ ጠይቂ ስለኔ ቴንኪዩ ጋይስ ለቀቅለቀቅ አድርጎ ይሄ ነገር ነው ያሳበዳት ሄለን ሾውን የአገሪ ልጅ ይህን ያሳበዳት ይል ኮ አንድ ሁለት ቀን እኮ መጥቼ ኮ ሰጥቼ ሻቃለሁ ቤትሽ ገብቼ አላቀም እንጂ አንድ ሁለት ቀን ኮ መጥቼ ያው ያገሪ ልጅ ስለሆን ሽኮ ሰጥቼ ሻቃለሁ። ዛሬ አበባ ተስጭኛልሽ አንድ ሁለት ቀን ኮ መጥቼ ሰጥቼ ሻቃለሁ። ተቀበልሽ አመሰግናለሁ ሁላ ብለሽ ታቀልሽ። እህ ተነሳፊ አይነና መና ምን ያየ ነው እንጂ ምን ትቀልጃለሽ? ብዙ አወራሽ ብዙ አወራሽ። በጣም ብዙ እኮ አይወራም ይላል። ስለማታውቂው ሰው ሬድ ላይን የሚባል ነገር አለ። ብዙ አይወራም። አራ ተሻቀልበት። እኔ ሙዚቃ ማልከፍትም ይመቻት የሀገሬ ልጅ አደለች። እንዲ ይቅናሽ። እኔ አሁን በማወራው እያሰማሽ እራሱ ዩቲዩብ ላይ በተሸቀበት፣ እኔ ስሜቴ ነው። የሀገር ልጅ ሲኮን እንደዚህ ነው። እናቴ ችግር የለውም። እኔ ሙዚቃ ማልከፍትም ሀገር የሀገር ልጅ ሲኮን እንደዚህ ነው። የድሬዳዋ ልጅ እኮ ቀን ነው። አንቺ ትንሽ እኔ ላይ ለምን በዚህ ልክ እንደተነሳሽ እኔ አልገባኝም። ለምን እንደዚህ እኔ ላይ ብድግ ብለሽ እንደተነሳሽ አልገባኝ። ሄለን ሾ ብድግ እኮ ነው ያልሺው። ብድግ አወ ሾክድ ላይፍሽን ሳየው ስትውረገረጊ። እንዴ መብቴ እኮ ነው እንዴ ወተት እኮ አይደለም ሄለን ስጠጣ ያመሻውት እንዴ ስደት ላይ ነኝ እኮ ሰውኮ ብዙ ነገር ሊሰማው ይችላል። እንዴ ምን አይነት ድፍን ነሽ! ግን እንደዚህ ድፍን አመስኝም ነበር። በጣም ድፍን ነሽ። ያየሁትና የተረዳሁት ነገር በጣም ድፍን እንደሆንሽ ነው የገባኝ። እንዴ ሰው ዘሎ ብድቅ ይላል? እንዴ እንደ ሀገር ልጅ እንኳን እኮ ይጠየቃል። እንዴም ብድግ አልሽኮ በአንዴ ዙሩን አከረርሹ ሸቂ እንዴ ያ እኔ ሄልዬ ምናልባት፣ ውይ ልንገርሽ፣ ዩቲዩብ ላይ ጉቺ መታት፣ እንደዛ አይነት ሀሳብ እዚጋ እንደተጻፈልኝ እንደተጻፈልኝ ሀሳብ አስበሽ ከሆነ የቲክቶኩንም አልጨረስኩት እንኳን ዩቲዩብ ላይ መጥቼ ገና ልንበዛበዝ። የቲክቶኩ እራሱ መቼ ሸቅዬ እየጨረስኩ አልጨረስኩም እኮ ጀስት ፎር ዩር ኢንፎርሜሽን ኢትስ ኦል አባውት ላክ ግን አም ዌል ኤዱኬትድ አንቺ እንደምታስቢው አይነት ሴት አይደለሁም። አንቺ እዛ ጋር ልገልጭኝ እንደፈለግሽው አይነት ሴት አይደለሁም። ስለ ቤተሰቦች ያወራሁት ነገር እንዳለ የሚያኩራኝ እንጂ የሚያሳፍረኝ ነገር አይደለም። ሂዱ ግደሏቸው ብለሻልሽ? አዎ ብያለው። ያልኩትኝ የጻፉልኝን የሰደቡኝን ኮመንታተሮች ፎቶ የለጥፈው የሰደቡኝን ሰዎች እንጂ የድሬዳዋን ሕዝብ አይደለም እኔ ወንድሞችን ይገድላል ያልኩትኝ። ዝም ያልኩትም እስከ ዛሬ ብዬ የተናገርኩበት ምክንያት እንደዚህ አይነት ድራማ ውስጥ መግባት አልፈልግም አልፈልግም። በቃ ህይወቴን መኖር ነው የምፈልገው፣ የኔናት ህይወቴን መኖር ፖለቲ ዞር በይና፣ ታሪኬን ገልበጥ ገልበጥ አድርገሽ ኦልሬዲ ጀምረሻል። ልትሸቄብኝ አይደለ? ወደኋላ ገልበጥ ገልበጥ አድርጊና፣ ፖለቲካ ወርታ ታውቃለች፣ ሃይማኖት ውስጥ ገብታ ታውቃለች። በራሴ ከመቀለድ ባለው ነገር ከመቀለድ ከመሳቅ ከመጫወት ውጭ ምንም አይነት ፖለቲካ አንድ አባ የምታገኝብኝ ነገር የለም። እችን አጋጣሚ አግኝተሽ ልሸቂ ነው የመጣሽው። ሸቂ ግን በአግባቡ ሸቂ ነው እያልኩኝ ያለሁት። ኦኬ የሆነች ልጅ ትኬት ቆርጣላት ውስጥ ሚስጥሩን ታውቂያለሽ፣ ውስጥ ሚስጥሩን ታውቂያለሽ ታውቂያለሽ ይለን የምታቂው ነገር አለ። እውነት አሁን የገባኝ ነገር ሚዲያ ሲባል ፍትሃዊነት፣ እውነት፣ መረጃ ማስረጃ የሚባል ነገር የላችሁም። ብድግ ብላችሁ ነው ወታችሁ የምትቀባጥሩት። ብድግ ብላችሁ ነው ወታችሁ እንደፈለጋችሁ የምትቀባጥሩት። ከመቀባጠረጣጠርሽ በፊት ወተሽ ከመንዘባዘብሽ በፊት ቼክ አድርጊ እኔን ለደቂቃ የሚጠላ የድሬዳዋ ልጅ አታመጪ። እኔን ለደቂቃ እንኳን እኔን እንኳን እኔን ፖለቲክስ ማላወራውን እንኳን እኔን ሳቅ ጨዋታና ቀልድ ያለበትን እኔን አይደለም ያቺን ፖለቲካ ታወራለች የምትያትን የምትጠያትን ቤታዬውን የሚጠላት የድሬዳዋ ልጅ የለም። ሞተው ነው የሚወዷት። ሄለን አንቺን የሚያውቀሽ ሰው የለም ድሬዳዋ ማንም አያቀሽ። የሚያቀሽ ሰው የለም። የሆነ ድባብ ለመፍጠር መልዕክት ታስተላልፋለሁ። ለምን ዛሬ አታስተላልፊ? ማንም ታስፈራሪ ልጋጋ ማንንም ታስፈራሪው ልጋግሽን አጎትች ይዛ ቁጭ ብለሽ እንትንሽ ላይ ትልቅ ሰው ነሽ። ሲያዩሽ የሆነ የትልቅ ሰው ድባብ አለሽ። ሲያዩሽ የሆነ የምታስቢ አይነት ሰው ትመስያለሽ። ግን እንትኑ ይሄ ኩሩምባው ጭንቅላትሽን ደፍኖሻል ሲመስለኝ የዝም ብለሽ አድርቀሽ ምትጎሰጉሽ ኩሩምባ ጭንቅላትሽ ደፍኖሻል። የኔን ስም ብጠሪ ምንም የምትሸቂው ነገር የለም። እኔ ዩቲዩብ ላይ ታዋቂ አደለው ሚኔናት። እንደለመድሽ ታዋቂዎቹን ነቅዘሽ መርዘሽ እንዳያሹ ከነሱ ጋር ጨረሽ። እኔ ለአንቺ ከዚህም በላይ መልስ አልሰጥሽም። እኔን ግን ፍቺ ከኔ ላይ ወረድ በይ፣ በቃ ልቀቂኝ። እኔን ይታቂኛለሽ። እኔን በዚህ ልክ ወተሽ የምትናገር የታቂኛለሽ። መብቴ እኮ ነው። እንኳን ጠጣው፣ እንኳን ተናገርኩ። የተነጋገርኩት ከወንድሞቼ ከእህቶቼ ጋር ነው። ማን ማን ጠራሽ? አንቺ ስለማታውቂው ነገር በዚህ ልክ ምን አይነት ቅሌታም ሴት ነሽ? ትልቅ ሰው አይደለሽ? የልጅ እናት አይደለሽ? እናት አይደለሽ? ሴት አይደለሽ? ማንነ የምታስፈራሪ ወተሽ እንዲ ምን አይነት ብልግና ነው ያለብሽ? ግን አንቺ በጣም ተጠየፍኩሽ። በጣም አላቅሽም፣ ብዙም እንዲ ማንነትሽ ምንነትሽን አላቀው። ነገርኩሽ እኮ ማቀው እማቅሽ በዘቢባ ባል ስትንዘባዘቢ ነው። አለቅ እሱንም የተቆረጠ ቪዲዮ ነበር ማየ አረ እዚህ ጊዜ ቺ አታቀኝ እየዬ እንዳይመስላችሁ ቁጭ ብላ የምትለው ምን አባሽ አገባሽ? የት አባሽ ታውቂኛለሽ? ልቃሚ ልቃሚ ቁጭ ብለሽ ያንን ኩሩምባ የደረቀ እየጠቃጠቅሽ ስለ ሰውን የምፈተፍችው፣ ስራ ሰርቼ ነው የምመጣው እሸርሙጣችሁ በዚህ ገብታችሁ መሸርሙጣችንን በምናወቅሽ ሻብረሽን ሸርሙጠሻል እንዴ? ጋይ ሲበቃላ ትበሉ እንዴት እንዴት አፏን እንደምትከፍት ትልቅ ሰው አይደለሽ እንዴ ነው? ወይስ ትንሽ ወደ ዩቲዩብ ጠጋ ስላልን ቀንድ ቀንዳችንን ልት ነው? ኧረ፣ የሀረርጌ ሰው ቅን ነው ቅን ነው እንዴ። መቅድዬ አላስቀምጣለችኝ እኮ እኔ ደግሞ ምን ጉድ ነው ላለው ሼር ይደረግልኛል። አንዴ ገብቼ ሳይገባኝ ወጣሁ። ሼር ተደርጎልኝ እግዚአብሔርን አልገባኝ ምን እንደምታወራ ወጣሁ። ሁለተኛ ጊዜ እየተደጋገመ ሼር ሲደረግልኝ ሲሄድ ልጋጓን ትጎትታለች። ስለኔ እያወራች እንደ ተይኝ ፍቺኝ በናትሽ ኮንፊደንስ ላም ሰው መጀመሪያ ከሰውም ሰው ነኝ። ልቃሜ ከሰውም ሰው፣ ከሰውም ሰው ነኝ። እያስረገጥኩ ነው ምነግርሽ የሚያቆኝ እንገሩሽ የሚያቁየሚያውቁ አንቺ ምን አባሽ ለአንድ እለት ተቸገረ ሰው ስሰጭ አይተንሽ እናቃለን? እንዴ አናቀም። ተደብቀሽ ሸቀለሽ ነው የምትወጨው። አለቀ ለማን ምን አድርገሻል? ክርፋታ ከሰውም ሰው ነኝ እንጂ ኒማ የት አባሽ ታውቂኛለሽ? ለምንድን የታመምሽው አንቺ ምንድን ያመመሽ? ያን ቅጠል ትውጣለች ትውጣለች አንዴ ቀይ ስር ነው ትላለች፣ አንዴ ካሮት ነው፣ አንዴ ኩሩምባ ነው ትላለች። ሶሪ ጋይስ፣ ኩሩምባ ማለት በእኛ በዛ ድሬዷ ጥቅል ጎመን ማለት ነው። ይህን ኩሩምባ ትውጣለች፣ ጎመኗን ትውጣለች። ቁጭ ብላ ሀሜትና ቡጨቃ። አንቺ የቱን እውቀት ያለው ወሬ መተሽ አውርተሽልናል? አስመረትዬ እንዴት ነሽ? የትኛውን እውቀት ያለው ወሬ መተሽ አውርተሽልናል? ስለ እውቀት አንቺ ታውሪያለሽ? ከሀሜትና ከቡጨቃ ውጪ እውቀት ያለው ፖይንት ያለው ነገር አውርተሻል? የትኛው እውቀት ያለው ሀሜት ነው? ሁላችን ሀሜት መሀይም ነን አልኩኝ እኮ ሚዲያ ላይ እያለን አልሰማሽም? እና ለዚህ ሚዲያ ላይ የተጠራቀምነው መሀይም ነን ብዬ መለስኩልሽ። ከዚህ በፊት ስናገር የትኛው እውቀትሽ? የትኛውን ፕሮፌሽናል ስራ ሰርተሽ? የትኛው ትምህርትሽ? የተማረ ጊዜ የተማረማ፣ ይኸውልሽ ተምረንማ በፕሮፌሽናችን ብንኖር እዚህ ጋር ባልተቀመጥም። እኔም አንቺም፣ እኔም እዚህ ጋር ቁጭ ብለን ስለሰው ባላወራም። ይኸውልሽ አንዳንዴ ስታወሪ እርግጠኛ ሆንሽ። ሰው በመኖር መሃል መሞት አለ። ነገ ሞተሽ፣ ልት ሞተሽ፣ እራስሽ ሞተሽ ልታገኝው ትችያለሽ። ስለዚህ እርግጠኛ ያልሆንሽበትን ነገር ዝም ብለሽ አታውሪ። እንደ ሰው ማለት የሆነ ሴንስ፣ እንዳለው ሰው አስቢ፣ ሴንስ እንዳለው ሰው እኔን የት ታቂኛለሽ? ምን ሆኜ ምን ልናገር? ምን ታቂያለሽ? ምን ሆኜ ምን ላውራ? ምን ሄለን ሾ በሳልክ ቁጥሽ ማን ቀረሽ አንቺ እዚህ ሚዲያ ላይ ማን ቀረሽ እንዴ ማን ቀረሽ ያልነካሽው ሰው ጂጂ ኪያን ስንት አመት ይዘሽ ስቲ ነው ጂጂ እንኳን መድሃኒትሽ ነው የታቀምስሻለች ሊያንሾ እንደዚህ አሁን ደግሞ ቤት ታዩን አሁን ደግሞ ወደኔ ዞርሽ እኔ ከማንም ጋር ይሄን እናት በዲስታንስ ነው የምኖረው። ባይዘው ልኬን ጥጌ ናቃለሁ። ስለማታውቂ ነው የደፈርሽኝ ያልኩሽ እኮ ደርሽብሽ እንኳን አይደለም። እኔ መተቸትሽን አልተቃወምኩም። እኔ የሰራሁት ያደረግኩት ነገር ይስ ልክ ነው ብዬ አይደለም። እሺ፣ እዚህ ውስጥ ያላችሁም ሰዎች የሰራሁት ስራ ልክ ነው ብዬ አይደለም። እንድታቁል የሚፈልገው ነገር የዛን ቀን የተፈጠረው ነገር ልክ ነው ብዬ አይደለም። ልክ አይደለም፣ ይቅርታ ጠይቂያለሁ። ለተፈጠረው ለሆነው ነገር ግን ውስጤ የከረመ ሕመም ነው ያንን እንድናገር እና እንደሆነ ያደረገኝ ሌላ ነገር የለውም። አንቺ ግን አይንሽን በጨዋጥበሽ ወተሽ እንደ ሴትም እንደ እናትም እንደ እህትም፣ በእርግጥ ው ስጋ ዝምድና የለንም፣ አታውቂኝም፣ አላውቅሽም፣ ግን ሰብአዊነት በሌለው ልክ ወተሽ ሰውን በዛ ልክ ማዋረድና መሳደብ አይገባም። የሚዲያ ሰው ነሽ አይደል? ሰልጠን እንዳለ ሰው ወደኋላ ዞር ዞር ብለሽ እቺ ልጅ የቱ ቀን የቱ ጋር ስታሰርታለች፣ እስኪ ምን ያለፈ ታሪክ አለባት፣ ምንድን ነው የሰራችው ነገር፣ ፖለቲካ ታወራለች ወይ፣ ዘር ከዘር ታባላለች ወይ፣ ምኑ ጋር ያጠፋችሁ ብለሽ አይተሽ እንኳን መተሽ ብትናገር ይትሶኬ። ሰው አንድ ቀን ተሳሳተ ብለሽ ታጥበሽ ታጥነሽ፣ የሀገራችንን የራሳችንን የሀገራችንን ድር ያለብሰሽ አይሄለን የራሳችንን የሀገራችንን ድር ያለብሰሽ ወጣሽ። እኔን ከድሬዳዋ ልጆች ልታቀሳስሪ፣ ከሀረር ልጆች ልታቀሳስሪ፣ እርሹ እናቴ እርሹ። ይቅርብሽ፣ የትም አያስኬድም። ወንድሞቿን ጧጧጧም አድርጎ ማሳየት ነበር ነው ያልሺው። ያሰብሽው ለአንቺ ይሁንልሽ፣ ለአንቺ ይሁንልሽ። ያሰብሽው ካለ ቁልቢው ገብሬ ለአንቺ ያርግልሽ። እሺ፣ ባለጌ ነሽ፣ በጣም ቆሻሻ ሴት ነሽ። እኔ ተሳስቼ ብል አንቺ ማለት አልነበረብሽ አይባልም። ወንድሞቿን እንደዛ ባለችበት ጠዋጠዋጠ አድርጎ ማሳየት ነበር። ባለጌ፣ ቆሻሻ፣ በጣም ባለጌ ተራ ሴት ነሽ። ላይሽም አልፈልግ ልጋግሽን ጎትች እንደፈለግሽ። ሼርም እንዳታረጉልኝ፣ የዚችን የበክት ቪዲዮ እንዳትልኩልኝ፣ ላይንም እንዳትልኩልኝ። ቁጭ ብለሽ እያዳመጥሽ ነው። ተጽዕኖ ፈጣሪ ነኝ ላይቨሽን ከፍተሽ የኔን ላይቭ እያዳመጥሽ ነው፣ ተጽዕኖ ፈጥሬብሻለሁ። ምን እያለች ነው፣ እያለች ነው። እኔ ቼክም አላደረግሽም። ይኸውልሽ፣ ስናገር አንቺንም ላይፍ ስከፍት ልገኝም እኔ ስናገር መጥቼ ነው ተናግሬ መውጣው ተጽዕኖ ስለፈጠርኩብሽ ላይቬን ከፍተሽ ቁጭ ብለሽ እያዳመጥሽኝ ነው። ጀግና ነኝ። ይኸውልሽ፣ አዬሽ፣ እንደዚህ ቁጭ ብለሽ እያየሽኝ እያዳመጥሽኝ ነው መልስ የምትሰጭው። ለምን ታዳምጭኛለሽ? ዝጊና የራስሽ ኖሬ አውሪኝ

የሀረሯ አቦታያ በሀገራችን ቋንቋ እናውራ እንዴ! ምን ትቀልጃለሽ? ያ ስለተፈጠረ ብን ብዬ እንድጠፋ ነበር የፈለግሽው? አይናም በጫዋጥባ ሄሊ፣ አንድ ነገር ልንገርሽ። አሁን ደግሞ ዛሬ ደግሞ የምነግርሽ ነገር በአዲስ ፕሮግራም አዘጋጅተናል። ከዚህ በኋላ እንደዚህ ብሶት እስኪጠራቀም እስኪከማች ድረስ አንጠብቅ። ይሁልሽ ይህ የዛን ቀን ያየሽው የአራት ዓመት የሶስት ዓመት ህመሜ ተከማቸ ነው። ይኸውልሽ ከእንትና ጀምሮ ሲሰድበኝ የመጣው የመጣው መጣ ህመሜ ጥርቅም ብሎ ነው ያሳበደኝ። አሁን ከዚህ በኋላ በሳምንት ሁለት ቀን ሐሙስና ቅዳሜ አድርገናል። ሐሙስና ቅዳሜ ይጠጣል። እሺ፣ ከፈለግሽ ጆይን አድርጊኝ። ዶንሬ እንትንሽን ጠቅጥቂና ጥቅል ጎመንሽን ስጨርሽ ነይ ጆይን አድርጊን። ላኪ ገስት አስገባሻለሁ ከዛ ምን መስልሽ የምናደርገው በየሳምንቱ ሳይጠራቀም እንዲህ እንደባለፈው ቦግ ብሎ እንዳላብድ፣ አየሽ፣ እንዳላብድ አንቺንም አላስፈላጊ ሐሜት ውስጥ ከምከትሽ በየሳምንቱ እንደዚህ ቀለል ቀለል እያደረግን የሳምንቱን የተጠራቀመውን የሳምንቱን የተጠራቀመውን እያደረግን እንደዛ ልንጨርስ ከቤተሰቦች ጋር ተስማምተናል። አንቺም እንደዚያው ያው፣ ኦፍኮርስ ስዊድን ነው ስትረስ አለ፣ በረዶ አለ፣ ጭንቀት አለ፣ ቅዝቃዜ አለ አለ የህይወት ስትረስ አለ፣ ይሄ የሚዲያ ውስጥ ረስ አለብሽ፣ ምናምን ብዙ የሚጫኑሽ ነገሮች አሉ። አንቺን መተሽ እኛ ጋር ማራገፍ ከቻልሽ ወልካም። ከዛ ውጭ ግን እኔ ለቀቅ አድርጊ፣ ላይቭሽን አስተላልፊ። አሁን የኔን ላይፍ ታዩ፣ የኔን ላይፍ ላይፍ ታዩ። እናቴ ለቀቅ አድርጊ። መጠጡ ማነው የሚገዛው? የራሷን ገዝታ ትምጣ፣ የራሷን ገዝታ ትምጣ። ለምንድን ነው እኔ የምገዛው ብገዛላትም ችግር የለውም የሀገር ልጅ ነን ብገዛልሽም ችግር የለውም ሄ እና እንደዛ ነው እኔ ለቀቅ አድርጊኝ ሺ ፍቺ እኔ ፖለቲከኛ አይደለሁኝም እንደ ፖለቲከኛ ልሸቅይበት ቁጭ የምትይባት ሴት አይደለሁኝም አይደለሁኝም ይሄ ቁጭ ብለሽ የምትቆምሪባት ቁጭ ብለሽ እንትን የምትይባት ሴት አይደለሁኝም ስለዚህ ለቅቅ አምሮብሻል የሀገር ልጅ ልልሾ እንዴት ነሽ እና አዎ ታየኛለች። ኦፍኮርስ በደንብ ነው የምታየኝ። ዲ ሀገሯ ልጅ እኮ ነኝ። እኔን ያላየች ማንን ታያለች? ኦፍኮርስ ሄልዬ እንዴት ነኝ ግን ሄልዬ። በቀደም ካየሽው ፊት ያው ስካር አለው ምናምን፣ እብደት አለው፣ ጭንቀት አለው፣ ንዴት ነበረው ምናምን። ከዛ በኋላ ደግሞ ሆስፒታል ገባው ሳልነግርሽ፣ ያልሰማሽውን ነገር ታመምኩኝ። ራሴን ስቼን ያገኙኝ የውልሽ ከዛ ሆስፒታል ገባሁኝ፣ እና ሄልዬ ሁለት ጉልኮስ የሚያስፈልጉ ነገሮች ምናምን ወሰድኩኝ። ከዛ ከሆስፒታል ወጣሁኝ፣ አሁን ደህና ነኝ። ስመለስ ደግሞ ተመልሼ መጥቼ ማን ምን አባቷ አገባው ብዬ መልስ ሰጠኋቸው። ያ መጣሁኝ፣ ና ሄልዬ ምን አገባችሁ? በገንዘቤን የጠጣሁት የተጣላሁት ከራሴ ሰዎች ጋር ነው። ያሳዘንኩት ያስቀየምኩት ሕዝብ ካለ ይቅርታ አድርጉልኝ። ሕመም ብሶት ስለነበረኝ ነው አልኩ። አልሰማሽም ሳሰብ ነው ዘለሽ ገብተሽ መልእክት አስተላልፋለሁ በኦሮምኛ በሶማለኛ ያልሽው ሲሪየስ ላይ እና እንደዛ ነው። ከዚህ በላይ እንኳን ብዙ መናገር አልፈልግም። ያው እንትን ቁንጅናዬን ምናምን እንድታይ ነው ትንሽ የቆየሁት ቁንጅናዬን እንድታይ ነው ሄልዬ። የአገሬ ልጅ ዝም ብለሽ ያለ መረጃ አትበጥረቅ። ለሌላ ጊዜ መበጥረቅ ጥሩ አይደለም፣ ጥሩ አይደለም። ብጥርቀቀርቅ አትበይ። እየወጣሽ ይህ ልጋግሽን እንዲምዝዝ አታደርጊ። ደስ አይል። የሀገር ልጅ ላይ ደግሞ ልጋግ አይቆተትም። እኛ በሀገራችን የሀገር ልጅ ሲጣል ለራሱ ዞር ነው የሚባለው። በሀገር ልጅ አይሸቀልም። ምን ሆና ነው እንደዚህ? ለሁለተኛው እንዳታደርጊ። ልክ አይደለም። እኛም እኮ እናቃለን ልክ ያልሆነ ስራ እንደሰራን እኛም እኮ ገብቶናል። ግን ያው ህመም ስላለ ነው። አየሽ፣ ህመም ስላለ ሲደጋገም ሲብስብሽ እንትንት ያለሽ እና ኔክስት ታይም የምሸቂበትን ሰው ወቂ። ልጋጋ ምንድ ነው እንጂ ባታስቀኝ እስኪ እና ለሌላ ጊዜ ሄሌ፣ የምትሸቄበትን ሰው ሄለን ሾ ወቂ። እኔ የሚሸቀልብኝ ሴት አይደለሁም። እሺ፣ የሚሸቀልብኝ ሰው አይደለሁኝም አሁን ወተሽ ድሬዳዋ ምናምን ምናምናም ብለሽ ተናግረሻል አሉ ሊቢያ ላይ አገር መግባት ያቃታቸው የድሬዳዋ ልጆች ሄሊ ምን ታደረግላቸዋል ወደ አንቺ ልላካቸው እስኪ በቤትሽ ገንዘብ አሰባስቢላቸው ስለ እኔ ብዙ አወራሽ አሉ የድሬዳዋ ልጆች ሆነው ሊቢያ ላይ ቁጭ ያሉ መሻገር ያቃታቸው ውጡ የተባሉ ታዋቂ ነሽ ዩቱብ ላይ ስማለሽ እስቲ ያግዣቸው አግዣቸው ሰብሰብ አድርጊና፣ እንደ ሐረርጌ ሰው፣ እንደ ድሬ ሰው አግዣቸው። እስኪ ያንቺንም ምን በጣም ቀዘንሽ። ባፍሽ ነው ያራሹ ዛሬ። እንዲህ አይነት በክትበት እንደሆንሽን ያላቀም ነበር። በጣም ነው ባፍሽ ያራሹ፣ በሚያስጠላ ሁኔታ። ባፍ ደግሞ አይታራም። እሺ፣ አሉ የድሬዳዋ ልጆች አሉ እዛ ሊቢያ ላይ እየተቸገሩ ዛሬ ጉማሬን የሆንሽብኝ ጉማሬ ነው አይደል? ጋይስ ሂፖ ነው የሚባለው በእንግሊዝኛ ጉማሬን። ያ አይ ቲንክ ሂፖ ነው ይሄ ባፉ በልቶ ባፉ የሚያረው ። ዛሬ ሄለን እሱን ነው የሆንሽው። እሱ ሄለን ሾነች ማናት ለምትሉ ሄለን ሾ ዩቲበሯ። አዎ መቅድዬ በጣም ባፏን ያራችሁ ዛሬ። ባለጌነሽ የመጨረሻ ቁሻሻ ነሽ፣ ቁሻሻ